በሕይወታችን አንዳንድ ጊዜ ከባድ ነገር ይገጥመናል። ብዙ ነገር እናሸንፋለን፣ በብዙ ነገር ስኬታማ እንሆናለን። ነገር ግን አንድ ነገር ይይዘናል። አንድ ነገር ማነቆ ይሆንብናል። ያንን ለማሸነፍ በብዙ እንጥራለን፣ ብዙ እንሞክራለን። ያ አልፎ እንጸልያለን፣ ሰዎች እንዲጸልዩልን እንጠይቃለን። በዚህ ፕሮሰስ ሁሉ አይሳካም ያሸንፈናል እንጂ አናሸንፈውም። ብናሸንፈውም ለአጭር ጊዜ ነው፣ ተመልሰን እዛው እንሆናለን። ለአንዳንዶቻችን ይህ የሚያሸንፈን ነገር የታወቀ ነው፣ በሰዎች ዘንድ ግልጽ ነው። ለምሳሌ ክብደት መቀነስ፣ ሰዎች ሁሉ ያውቁታል። ችግራችን የታወቀ ነው፣ የሚታይ ነው። ለአንዳንዶቻችን ችግራችን አይታወቅም። በቤታችን ጓዳ የቀረ ሚስጥራዊ ችግር ነው። ለሌሎቻችን ደግሞ ከዛም ብሶ ዲፐር በሆነ ሁኔታ በልባችን ጓዳ ውስጥ ያለ የሚያስቸግረን ነገር ነው። ይህን ምን እናደርግ? መልካም ዜና አለን። እንግዲህ ሁሉ ነገር አልሆን ሲል እና ሲቸግር የሚኬደው መጨረሻ ላይ ሁሉ ነገር ተስፋ ሲያስቆረጥ የምንሄደው እግዚአብሔር ጋ ነው። እግዚአብሔር ጋ በምንሄድበት ጊዜ በጣም የሚያስገርም መልስ ልናገኝ እንችላለን። ለእኔ የተገለጠልኝ መልስ ጸሎት አቁም የሚለው ሐሳብ ነው። ጸሎት አቁም ምን ማለት ነው? ጸሎት ስጸልይ ሁል ጊዜ በውጪ ያለ ወደ እኔ የሚመጣ መልስ እየፈለግኩና እየጠበቅኩ እንደሆነ ያሳያል። ጸሎት የጎደለኝ ነገር እንዳለ፣ ያንንም ነገር ደግሞ እግዚአብሔር እንዲያደርግልኝ የሚጠይቅ ሁኔታ ነው። ይህንን አታድርግ ሲል እግዚአብሔር ምን ማለቱ ነው? ጸሎት አትጸልይ ሲል ዝም በል እኔ ስናገር ስማ ማለቱ ነው እግዚአብሔርን በምንሰማበት ጊዜ የምናስተውላቸው ነገሮች አሉ አንደኛ የት ምን ለምን እንዴት የሚባሉትን ጥያቄዎች ለመስማት እድል ይሰጠናል ለምሳሌ ያህል ምን የሚለውን ነገር ስናይ እግዚአብሔር የሚናገረው ነገር አለው። እግዚአብሔር ያላደረገው ነገር የለም። አጠገቤ ጂም አለ። ማሰብ የሚችል አእምሮ ሰጠኝ፣ ጊዜ ሰጠኝ። በዚህ ነገሮች ሁሉ ውስጥ እግዚአብሔር ጋር ያለ የቀረ ነገር የለም። ለምን ብንል ትልቁ ስጦታ ጸጋ ነው። ጸጋ ሰጠ፣ አይቆጠብም እግዚአብሔር በማንኪያ እየሰፈረ የሚሰጥ ነገር አይደለም ጸጋ። ጸጋው በመንፈስ ቅዱስ የሚሰጥ ነው። መንፈስ ቅዱስን ሰጠን። በዚህ በመንፈስ ቅዱስ ስጦታ ውስጥ አቅም አለ፣ ጸጋ አለ፣ ኃይል አለ። እና ምንድን ነው የሚጸልየው? ምንድን ነው የምፈልገው ከእግዚአብሔር ያልተሰጠኝ? ምን ነገር ቢኖር ነው እግዚአብሔርን የምጠይቀው? አያችሁ። ጸሎት ምን የሚለውን ለመመለስ ከሆነ የተጸለየው ዋጋ የለውም። ዋጋ የሌለው ለምንድን ነው? ያ የሚጸለየው ነገር ከእግዚአብሔር የሆነ ነገር ሳይሰሰት ሳይቆጠብ የተሰጠ ከሆነ ትርጉም የለውም። ምን የሚለውን በማስተዋል ከእግዚአብሔር የተሰጠን ነገር ሁሉ እኛ ጋር እንዳለ ካስተዋል የቀረው ነገር ምስጋና ነው። ለተሰጠን ነገር ምስጋና መስጠቱ ቀርቶ ጭራሽ ሌላ እግዚአብሔር የሚሰጠን ነገር እንዳለ በመጠበቅ የሚጸለይ ጸሎት ከንቱ ነው። ይህ እንግዲህ ምን የሚለውን ስንመለከት ነው። ሁለተኛው ጥያቄ ለምን የሚለውን ጥያቄ ነው። እኛ ስናስብ እግዚአብሔር ሆይ ለምን አንተ ይህንን ችግር አልፈታኸውም? አንቆ የያዘኝ ይሄ እንቅፋት ለምን አልተነሳልኝም? በዚህ አይነት ነው እግዚአብሔርን ለምን የሚለውን ይዘን የምንጸልየው። ይህም ከንቱ ነው። ለምን የሚለውን ጥያቄ በእግዚአብሔር እይታ ስናይ እግዚአብሔር ኦልረዲ የሰጠን ነገር ጸጋ፣ መንፈስ ቅዱስ፣ ወንድሞች፣ ቤተሰብ ይህንን ሁሉ ሲሰጥ እግዚአብሔር መጠየቅ ያለበት ለምን ያንን ይህንን አልሰጠህኝም ሳይሆን ለምን ይህንን ሁሉ ሰጠህኝ? ከሁሉ በላይ የሆነውን መንፈስ ቅዱስን ለምን ሰጠህኝ? ጸጋ ለምን ሰጠህኝ? ወገን ለምን ሰጠህኝ? ይህንን የሰጠን ፍቅር ነው። እግዚአብሔር ከአእምሮ በላይ የሆነ ፍቅር እንዳለው የሚቆጥበው ነገር እንደሌለ እንደሚሳሳልን ከእሱ ጋር ያለ ነገር አንዳት ሳይቀር እንጥብጣቢ ሳይቀር ሁሉንም ዘርግፈው የሚሰጥ አምላክ እንደሆነ፣ ይህንንም የሚያደርገው በፍቅር የተነሳ እንደሆነ ፍቅሩ እንደሆነ እናያለን። ለምንም በዚህ አይነት መልክ ከተረዳን እግዚአብሔርን ብንሰማ አሁንም ምስጋና ነው። በምስጋና ውስጥ ሆነን እግዚአብሔርን ከፍ እናደርገዋለን። ትልቁ ጥያቄ የቀረን እንዴት የሚለው ነው። ብዙ ጊዜ እንዴት የሚለውን ጥያቄ የማንጠይቀው እኛ አይደለንም ለመልስ ራሳችንን የምንቆጥረው፣ ሌላ ስለሆነ ከውጭ ስለምንጠበቅ ምን የሚለውን ጥያቄ ለመመለስ ስጠኝ እንላለን። ስላላገኘ ነው ደግሞ ለምን አልሰጠም፣ ለምን እግዚአብሔር አልፈረድክልኝም ብለን እንጠይቀዋለን። እንዴት የሚለው ጥያቄ ላይ ተመሰረተ ሪያክሽን እንዲኖረን ከተፈለገ፣ መጀመሪያ እግዚአብሔር ሁሉን አድርጓል። የቀራው እኔ ነኝ። እኔ ነኝ እኔ ነኝ። የምጠበቀው እኔ ነኝ። አክት ማድረግ ያለብኝ እኔ ነኝ። መታዘዝ ያለብኝ አሁን የቀረው ይህኔ ጉዳይ ነው። ስለዚህ እኔ እንዴት ላድርግ የሚለው መጠየቅ ወደሚደረስበት ደረጃ እግዚአብሔር ያመጣናል። ያ እንዴት የሚለው ለእኛ እኛን የሚያተኩር ነው። እኔን እኔን እኔ እንዴት የሚለው ነው። ምን ተሰጥቶኛል? ለምን በፍቅሩ ከቦኛል? አፕሩቫል አለኝ፣ ፌቨር አለኝ በሁሉ ነገር። በክርስቶስ አይን ስለሚመለከተኝ ፍጹም ነውር የሌለብኝ ነኝ። በዚህ ሙላት ውስጥ እግዚአብሔር እያየኝ እንዴት እንግዲህ ልጓዝ የሚለውን ደግሞ ከእግዚአብሔር ቃል በተከታታይ እንመለከታለን። የሚያስገርም ሪል የሆነ ፕራክቲካል የሆነ መንገድ ልንጓዝ ተዘጋጅተናል። አብረን እንጓዛለን። የእግዚአብሔርን ክብር እናያለን። ኦተንቲክ የሆነ ሪል የሆነ የማያመቻመች ግልጽ የሆነ ማስክ የማያስጠልቅ እውነት የሆነ ሪል ዋርልድ የምናልፍበትን እያነሳን የእግዚአብሔር ቃልና መንፈስ ቅዱስ በሚያስተምረን መሠረት የእግዚአብሔርን ክብር ለመግለጥ አብረን ጉዞ እንድንጀምር እጋብዛችኋለሁ። በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል መጽሐፈ ምሳሌ ምዕራፍ አራት ቁጥር አስራ ስምንት ታንክ ዩ ፎር ሊስኒንግ ፕሊዝ ስብስክራይብ ኤንድ ሼር ዊዝ ዩር ፍሬንድስ ኤንድ ፋሚሊ